ከዚህ ወረቀቱ ላይ ለወይዘሮ ትርሃስ ሁለት ሚሊዮን ብር ተበድር ያለሁ፣ ለመምህር ዘበነ አንድ ሚሊዮን ብር፣ ባለፈው እንደዚህ ሰላም ብሎ ነበር። ለንትና አባዱላ መኪናዬን ለንትና ስጡልኝ፣ ቦሌ አራብሳ ያለውን ኮንዶሚኒየሜን ለነ ወይዘሮ ሰጡልኝ፣ ምንስጡልኝ ብሎ እንኳን ለቤተ ክርስቲያን ሊናዘዝ ይሄ ውርደት ያመጣብን ዘመኑን ያመጣ የቲክቶክ መምህራን ብቻ ሳይሆን፣ ስለዚህ መዋቅሩ ይህንን ለመቆጣጠር ይህንን ለማየት አቅም የለውም አቅም የለውም አቅም የለውም አቅም የለውም። እውነቱን እንነጋገር እውነቱን እንነጋገር። ያማል። እኔ ስነ እኔ እኮ እንደዚህ መናገር አልነበረብኝም። አያችሁ፣ እንደናንተ እየዘረፍኩ ለመኖር እንደናንተ ምናምን እያልኩ ለመኖር ጨዋታው ሌላ ነበር መሆን ያለበት። ሰማይ ስሚ መሬት አድምጪ ቤተክርስቲያን መስክሪ እናንተም ሺ ስድስት መቶ ሰዎች አላችሁ በውጭ ውጭ በውስጥ በውጭ ያላችሁ ደግሞ አስር ሺህ ሀያ ሺህ ሰዎች አላችሁ መግባት የማትፈልጉ መስማት የምትፈልጉ ማለት እናንተ ምስክሬ ናችሁ እግዚአብሔር ፊት እንቆማለን እንቆማለን ይህንን እውነት ማድመጥ መቻል አለባችሁ ዛሬ ቤተክርስቲያን የቤተክርስቲያን አባቶች የቤተክርስቲያን መምህራን ለሌላው ነፍስ ምን ግድ አላቸው ምን ግዳ፣ ግድ የላቸው፣ ግድ የላቸው። ስለዚህ ወደ ቲክቶክ መንደር የመጡት ሰዎች መንገደኞች ናቸው፣ መንገደኞች ናቸው። ይህን ስንናገር የሚናገሩትና የሚቆጡን ሰዎች ምኖች ናቸው? መንገደኞች ናቸው። ስለ ስርዓት ማያውቁ ስለ ስነ ስርዓት የማያውቁ ይሄ እኮ ትክክል አይደለም። ይህን በዚህ በኩል ነበር ማስኬድ አለባችሁ ሲባል ያንን ለማረም የምትመጣዋ ሴት ትላንትና ሳይሆን ላይቭ ከመግባቷ በፊት ሌላ ላይቭ ላይ ያንን የስፖንጅ መቀመጫ ለሺ ወንዶች አስጎብኝታ አንበሳ ስታስወርድ እንደዚህ ውኝልን ልዚ ቅበይልን ብለዋት ኮፍያና ድመት ስታስወርድ የዋለች ሴት ናት። መታሁን እዚ ጋ ለመምህራኖቹ አቅጣጫ የምትሰጠው ማለት ነው። ይህ ልክ አለ። አባቶቻችን እንዲህ አላስተማሩ ምእመናን ፈርተዋቸው ተንቀጥቅጠው የድሮ አባቶች ሰንበትን እንኳን ልብስ ሲያጥቡ አባ መጡብኝ ብለው ንግድ የሚገቡበት አተው ምናምና ይሄ ሁላ ለምንድነው እግዚአብሔርን ከመፍራት ከማክበር ስርዓት ያለን ህዝቦች እኮ ነን ሃይማኖቱ ይቅር ስርዓት ያለን ህዝቦች ነን ወግ ያለን ህዝቦች ነን ባህል ያለን ህዝቦች ነን በአንድ ቤት ውስጥ የሚስት ድርሻ አለ የልጆች ድርሻ አለ የምን ድርሻ አለ። ዛሬ ከካህን በላይ ካህን የሆኑ ሴቶች ለምን ገጠሙ? ለምን ፈተና የሆኑብን? አዎ እነዚህ መምህራን ናቸው የሚባሉት። ለጥቅማቸው ስለ ይፈልጋል አንደኛ ይተኟቸዋል። ስለሚተኟቸው ስለሚተኟቸው ዛሬ ብዙ ብዙ መነኮሳት የሚርመጠመጡት ከማጋ መነኮሳት ከሀብታም ሰዎች ጋር ነው። አይደለ ወይ? ከባለስልጣን ሚስት ጋር ነው አብዛኛው ሰው የሚል ወልደ ሩፋኤል ፈታይ ምን አለኝ ነፍሳቸውን ይማርና፣ ለምንድን ነው ስላቸው፣ ፒያሳ ነበር የተገናኘ ነው። ለምንድን ነው ስላቸው፣ ሁለቱም ለራሳቸው ልውና ሲሉ ሚስጥር ይጠብቃሉ። ምንድን ነው ሚስጥሩ? እንግዲህ ያባለስልጣኑ ወይ ያነጋዴው ወይ ኢንቨስተሩ ሲሯሯጥ ነው የሚውለው። ወይ እሱም ደግሞ ሌላ እንትን ይላል። ምንም ነገር የለም። ስለዚህ ይሄኛው ደግሞ ይገባና ይንጎዳጎዳል ይሄኛውም ክህነቴን አጣለው ህይወቴንም አጣለው ስለሚል ያኛውም እሷም ደግሞ ባሌን አጣለው ንብረቱን አጣለው ስለምትል ተልከስክሰው ይቀራሉ ተልከስክሰው ለዚህ ነው ብዙ አሸርጋጅ የበዛው ለዚህ ነውር የበዛው ለዚህ ነው ጸሎታ ላድርግ ያለው ለዚህ ነው መከራ ከኢትዮጵያ አልወጣ ያለው ቤተ ክርስቲያን ውስጥ ያለው በጣም የተከማቸ ነውር ስለበዛ፣ መስዋዕታችን ጸሎታችን አላርጋለ ብንጮ ብንጮ፣ እግዚኦ መሐረነ ክርስቶስ ብንል፣ ምህላ ብናውጅ፣ ምህላው የሰዓት ማሳለፊያ አቴንዳንስ መያዣ ነው እንጂ ከእንባ ጋር አደለም። ከእንባ ጋር አደለም። ከልብ አይደለም። ቅዳሴ ብንል ካህኑ በተራው ሰው ቀጥሮ ነው። ሰው ቀጥሮ፣ እሱ ሲኒማ ይገባል። ምርጥ ሲኒማ መጥቷል ብሎ ወይ ኮንሰርት ሊኖርበት ይችላል፣ ይሄዳል። ወይም ከጓደኞቹ ጋር ሊጠጣ ሱሉልታ ይሄዳል። እዛ ደጅ የሚጠናውን ይቀጥረዋል፣ ይቀጥረዋል፣ ኮሚሽን ይሰጠዋል። ስለዚህ ያ ያኛውም ለእንጀራው ነው የሚገባው፣ ያኛው ስራው አይደለም። ስለዚህ ማን ነው በቃ የቅዳሴ ሰዓት ደርሷል ዛሬ የምንቀድሰው ጸሎት ወደ እግዚአብሔር ቅድመ እግዚአብሔር ሊደርስብን ነው ብሎ ከማታ ጀምሮ ተጨንቆ፣ ከማታ ጀምሮ ተጠቦ፣ ከማታ ጀምሮ ቃቶ፣ ከማታ ጀምሮ እግዚአብሔር ወይ እኔ በአንተ ፊት ልቆም የሚገባኝ ነኝ ወይ ብሎ ወደ ቤተ መቅደሱ ሲሄድ በትህትና ራሱን ዝቅ አድርጎ የሚገባ ማን፣ ጫማውን እስከ ቤተ መቅደሱ ድረስ አድርጎ በድፍረት ካህን ነው ስለተባለ፣ አለቃ ነው ስለተባለ፣ ጳጳስ ነው ስለተባለ ከሌላው ሰው የተለየ ነኝ በሚል እዛ መሀል ላይ ገብቶ ጫማውን አውልቆ ጫማውን ዲያቆን አስይዞ ገብቶ መንጦላይቱን ሲከፍተው እኳ አድርጎ ቤቱ የማያደርገውን የሚስቱን መጋረጃ፣ የኩሽና መጋረጃ በጥንቃቄ እንዳይወድቅብኝ የሚለው ቄስና ዲያቆን የቤተ መቅደሱ መጋገር በሩን ክፍት አድርገው እዛ ሄዶ ዞረ ብሎ እንዲህ አይነት ደፋሮች በእግዚአብሔር ፊት ትህትና፣ ራስን ዝቅ ማድረግ፣ ደረትን መጥቃት፣ እኔ እኮ አንተ ፊት መቆም የማይገባኝ ነኝ፣ በእኔ ምክንያት ጸሎቱ፣ በእኔ ምክንያት ልመናው እንዳያርግ ምክንያት ሆኛል። እኔ በደለኛ፣ እኔ ኃጢአተኛ፣ የማይ ደፋር፣ በድምፁ የሚመካ በዘመዱ የሚመካ በጉልበቱ የሚመካ ይሄ ሆነና ከየት ይምጣ። ትጮዋለህ፣ ትጮዋለህ ጦርነት ትጮሃል መዓት፣ ትጮሃል ጎርፍ፣ ትጮሃል እሳት፣ ትጮሃል ኑሮ ውድነት፣ ትጮሃል በሽታ፣ ትጮሃል ህመም፣ ትጮሃል ቀውስ። በጴንጤው አዳራሽ ፈውስ የለም፣ በእኛ የለም። ጸሎት አያረግም። ምክንያቱም እረኞቹ የተበላሸ መንገድ ላይ ስለቆሙ። የተበላሸ ብርቱካን ደግሞ ሌላውን ያገማል፣ ሌላውን ያቆሸሻል፣ ሌላውን ያበላሻል፣ ያበላሻል። እውነቱ ይሄ ነው፣ እንቀበል። እውነቱ ይሄ ነው። ገና የኢትዮጵያ መከራ የኢትዮጵያ የሃይማኖት አባቶች እስካልተስተካከሉ ቤተ መቅደሱ እስካልተስተካከለ ድረስ መከራው ይበዛል። መስቀል የምንረግጥ ደፋሮች መስቀል የምንረግጥ ደፋሮች፣ ይረግጠናል። ገና ኑሮ ይረግጠናል። ገና መከራ ይረግጠናል። ገና ገና ያደቀናል። ደፋሮች ደፋሮች ድህነት የጠራን ስለሆነ ማለት ነው። ስለዚህ እኔ ይስተካከላል አሁን ይሆነ ብያ ለ ከእኔ ኃላፊነቱ እንዲወጣልኝ ነው የምናገረው። ኃላፊነቱ እንዲወጣልኝ ነው የምናገረው። ዛሬ ቤተ ክርስቲያን አጀንዳ ናት፣ በሙስና ጋዜጦች በርዕስ አንቀጻቸው የአዲስ አበባ ሀገረ ስብከት ብፁዕ አቡነ ሄኖክና በምናምን በካከል በተነሳው በሙስና በሌብነት በዘረፋ አጣሪ ኮሚቴ ተመርጦ ውርደት ውርድ ቆሻሻነት፣ ያለ መመረጥ ያለ መመረጥ መሾም፣ ያለ ጥሪ መሾም ያመጣው ውርደት። ይህን መስማት የነበረብን በፓርላማ ነበር። ይህን መስማት የነበረብን በወረዳ በቀበሌ ነበር። ይህን እዛም መስማት አልነበረብንም። ምክንያቱም ወረዳ የሚሄዱት ቀበሌ የሚሄዱት ፓርላማ የሚሄዱት የእኛው ልጆች ናቸው። ከልጅነት ጀምሮ ቤተ ክርስቲያን በዚህ ላይ ብታስተምር ኖሮ የት ይሆን ነበር? ቤተ ክርስቲያኒቷ ራሷ ዘቅጣ። ራሷ ቤተ ክርስቲያን ስል ሰዎቹን እንጂ ቤተ ክርስቲያኒቷ ቅድስት ናት፣ ንጽህት ናት። የተሰራችሁ በአለት ላይ ነው በክርስቶስ ደም ላይ ነው የተመሰረተችው። አሁን ያሉት የቤተ ክርስቲያኒቷ አካላት በፈጠሩት ነገር እኛ ከዓለማውያን ጋዜጦች ጋር እኩል አድርገን እንሰደባለን ማለት ነው። እንሰደባለን፣ ተዋረድን፣ ተዋረድን፣ ተነቀፍን። ሂዱ እስር ቤት ሂዱ ፍርድ ቤት የቄስ መዓት የዲያቆን መዓት ተመልከቱ። ሂዱ ሂዱ ሂዱ። ዞን አንድ፣ ዞን ሁለት፣ ዞኑ ሶስት ብላችሁ ሂዱ። ታፍራላችሁ። ስለዚህ ጸሎታችን አያደርግም። የኢትዮጵያ መከራ አይቆምም አይቆምም። ቤተ መቅደሱ ሲስተካከል ነው መከራው የሚቆመው። አሜሪካ ተቀመጥ፣ ካናዳ ተቀመጥ፣ አውሮፓ ተቀመጥ፣ አረብ ሀገር ተቀመጥ እስራኤል ተቀመጥ፣ አውስትራሊያ ተቀመጥ፣ አፍሪካ ተቀመጥ፣ የትም ተቀመጥ፣ አታመልጥም፣ ከህሊና አታመልጥም። የተተኮሰው ጥይት ባይመታ፣ የተተኮሰው ጥይት አጎትን፣ አባትን፣ አክስትን ይደፋዋል፣ ይደፈዋል። እኔ አመለጥኩ የምትልበት አይደለም። እንቅልፍ ያጣኸው ለዚህ ነው። አሁን ብዙ ሰዎች አሜሪካ ትተኛላችሁ፣ ካናዳ ትተኛላችሁ፣ አውሮፓ ትተኛላችሁ ያው ገንዘብ አላችሁ፣ ባትሰሩ እንኳን ጆብ ሴንተር ያበላችኋል። የአውሮፓ መንግስታት የአሜሪካ ያበሏችኋል፣ ያበሏችኋል፣ ያኖሯችኋል። የእናንተ ብቻ መብላት እረፍት ይሰጣችኋል? የእናንተ ብቻ መጠጣት ሰላም ይሰጣችኋል? ሰላም ይሰጣችኋል? አይሰጥም። ይህን ሰላም አንዱ አቶት አንዱ የሚያገኘው አይደለም። እኩል ነው የምናጣው፣ እኩል ነው የምንረበሸው፣ እኩል ነው የምንቀወጠው። ስለዚህ ለዚህ ነው የማንም መንገደኛ መጥቶ አውደ ምረቷ ላይ እንደፈለገ የሚናገረው። ዛሬ ቲክቶክ ላይ እኮ ቤተ ክርስቲያንን እየሰደቡ ጠዋት ተረኛ ስለሆኑ ሄደው ይቀድሳሉ። ሄደው ማሌት ላይ ሄዳሉ። በቁርባኑ አያምኑም፣ አያምኑም፣ በጥምቀቱ አያምኑም፣ በኦርቶዶክሳዊነታቸው አያምኑም። ነገር ግን እንጀራቸው ነው። ቲክቶክ ላይ ይሳደባሉ፣ በጽሁፋቸው ይጽፋሉ። ከዛ ግን እዛ እንጀራ አላቸው እንጀራላቸው ይሄዳሉ። ምን ይላሉ? አለ ዛሬ ሶስቱ ብፁዓን ሊቃነ ጳጳሳትን ይሄ ፈለገን አይደለም ነው ምላችሁ ፈለገ ምስኪን ድሃ ኑሮና ኢኮኖሚ አድቅቆት እናቱ ስትናገር ሰምቻታለሁ፣ እናቱን አይቻታል አድቅቆት እዚህ የመጣበት ምክንያት አያለ አውቀዋለሁ፣ ደግሞ አውቀዋለሁ። እሱን አ ሊቃነ ጳጳሳቱን አታዩም እንዴ? አብዝቶ እኮ የሌለ ነገር መናገር በራሱ ምን ፍቅና ነው። አሁን ብፁዕ አቡነ ፊሊጶስ የምን ፍቅና እንትናለ እንደውም ሲኖዶሱ ሲገመግም የትምህርት እጥረት ነው ያላቸው። የትምህርት እጥረት፣ የዓለማዊ እጥረት ወይም ደግሞ ከመውደድ የተነሳ ላጉላው፣ ላመስጥረው ብለው የበለጠ የወደዷት የበለጠ ያከበሯት መስለው የተናገሩት ምንፍቅና ሆነ። ቤተ ክርስቲያን ቅድምም ብያለሁ፣ ልክ ናት። ልክ በልክ ነው የተሰራችው። እመቤታችን የሌላት ክብር አልተሰጣትም። እመቤታችን ያላት ክብር አይወሰድባትም። ማንም ስለተንጫጫ ማንም ስለ ጮኸ የበለጠ ለመውደድ ብለን የምንሰጣት ክብር የለም። የበለጠ ደግሞ ለማዋረድ ብለው የሚያወርዱባት ክብር የለም ተሰጥቷታል በቃ ልክ ነው ልከኛ ነው ልክ ነው የተሰጠው ካቶሊኮች ከኛ የበለጠ እንወዳታለን ለማለት ኃይል አርያማዊት ናት ብለው ዘር እናት አባት የሌላት አድርገው አመጡት ሌላ ኑፋቄ የሚያመጣ ትምህርት ማለት እና ታዲያ ከየት መጣች ከአዳም ዘር ካልተገኘች የሚል ጥያቄ የሚያጭር ማለት እንጀግዛናለን እኛ እናቷ ቅድስት ሐናና አባቷ ቅዱስ ኢያቄም ብለን የዘር ሐረጓን ቆጥረን ዘርዝረን ነው የምናመጣ። ጌሳቸው ተ እነዛ በተጠና መልኩ አባ ገብርኤል ና እንትና አሉ። አሁን ሲጨረስ ሲኖዶሱ ምን አለ? መልካም ወጥተው ይናገራሉ አሉ። እንግዲህ እንሰማቸዋለን። አጀንዳዋ ያቺ መጀመሪያ ስትመጣ የበርናባስ የብሱሃቡ ነብራ የቆየ ነው። የአባ ገብርኤል ግን ሲመጣ ቀድሞ ያልነበረባቸው አሁን የመጣች ናት። አቦ አብጀው እና ምን ብለው አሁን ሳዊሮስ የሚመረጥበትን እንትን ለማድረግ ነው። ህዝቡ ሁሉ ትኩረቱን እዛ ምናምን ናምን ሲል ለማድረግ ነው ያተው። ያ ሚሽኑ ካለቀ በኋላ ግን ይቅርታ ጠይቀዋል። በቴሌቪዥን ሞተው አሁን ተሳስተን ነው በቃ ይቅርታ ምናምን ሌሉ ነው። ጌም ነው፣ እዚህ ቁማር ነው፣ ካርታ ነው የሚጫወቱት። እግዚአብሔር ግን ይፈርዳል፣ ይፈርዳል ጽዋው ስላልሞላ ቀኑ ስላልደረሰ እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል። ይህም በደንብ አስምራቸው ያዙበት። ለብፁ አቡነ ሳይሮስ እና ለብፁ አቡነ ማናቸው የተመረ አሁን የተመረጡ አንደኛ ብዙ ትቼዋለሁ። ሁለቱ ዲዮስቆሮስ ብፁ አቡነ ዲዮስቆሮስ እና ብፁ አቡነ ሳይሮስ ለሁለተኛ ጊዜ ሲመረጡ ነው ለሁለተኛ ጊዜ ሲመረጡ ነው። በጣም ጓደኛማሞች ናቸው። በጣም ይቀራረባሉ። ሁለቱም ለእኔም ወዳጆች ናቸው። ለእኔም ወዳጆች ናቸው። ሳዊሮስም ምናምን ያኔ በተመረጡ ሰዓት ብዙ ስራ አብረን የሰራን ሰዎች ነን። አብረን የሰራን ሰዎች ነን። እኔም አምነው ነገር እግዚአብሔር ስራ ይሰራል ብዬ አምናለሁ። የበለጠ ኃላፊነት የበለጠ ነገር እሳት እሳት ነው የመጣባቸው። ፖለቲካውን እነ ዳንኤል ክብረት ሰርተውታል፣ እነ አብይ አህመድ ሰርተውታል። መንግስት ለምን ዝም ይላል? መንግስት ይህንን ነገር እንትም ማለት የለበትም ነበረ። ስለዚህ ወታደር ልኮ ማስመረጥ አለበት ባሉት መሰረት ተመርጠዋል። የዛሬ ሁለት ዓመት ሰምታችሁ ከሆነ ብፁ አቡነ ሳይሮስ ቤተ መንግስት በተደረገው ስብሰባ ላይ ተናግረውታል እና አቅጣጫ ሰጥተውታል። በአቅጣጫው መሰረት ተመርጠዋል ማለት ነው። አለቀ። መንግስት አሁን ለእሱ የሚታዘዙለት ለእሱ የሚሆኑለትን ሰዎች መርጧል ማለት ነው። እሑድ እመጣበታለሁ። እሑድ እመጣበታለሁ። እንድታዩት ነው፣ እንድትሰሙት ነው። እና ብፁዕ አቡነ ሳይሮስ ቤተ መንግስት በነበረው ስብሰባ ላይ እንዲህ ሲሉ ነበር ነው ነው በዚህ መልኩ እንድትወስኑ ይህ ውሳኔ እንድትወስኑ ተብሎ ጠባቂዎች በአጠቃላይ ተደርጎ ነው። በዚህ መሰረት ነው ሲሰራ የነበረው። አባቶችን ሲሾሙ እናውቃለን። እንዴት እንደተሾሙ አሁን ያሉት እና ክትትል አድርጎ በደንብ ስነ ሥርዓት ተጠብቆ ነው እስካሁን። ያ ስለ ቀረ አሁን አላወቅንበትም፣ እኛ አሁን በነፃነቱን አልተጠቀምንበትም። ስለዚህ ቤቱ ቤቱን አላዩትም፣ ክቡርነቶ ቤቱ እንደዚህ የተበላሸው የተጨማለቀው ተመልካች ስለሌለው ነው።